እናንተ እንናገራለን፣ አንፈርድም። ቆሎም እንበላለን የተሰማንን እንናገራለን። ቆሎ እየበላንም የተሰማንን እናገራለን። ደግሞ ቆሎ ብቻ አይደለም፣ ቋንጣም እየበላም የተሰማንን እንናገራለን። ሰላም ሰላም ውድ ኢትዮጵያውያን እንዴት ናችሁ? ሰላማችሁ በክርስቶስ ይዛለ። እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቪዲዮ ትጀምሩላችኋለሁ። ቪዲዮ እስከ መጨረሻ እንድታዳምጡኝ እፈልጋለሁ። ዛሬ ያው ሪያክሽን ሆነው ግን ያው የሚያሳዝኑ ነገሮች አሉ እዚህ ዱባይ ውስጥ የተከሰቱ ነገሮች ማለት ነው እና ሁላችሁም በተቻላችሁ መጠን ድምፅ እንድትሆኑ ሼር በማድረግ ኮፒ ሊንክ በማድረግ የሚመለከተው አካል ጋር እንዲደርስ እንድታደርጉ ስል በአቶ ትጠይቃለሁ። በጣም ብዙ ሰዎች እዚህ ኢማራት ውስጥ ማርያምን ነው የምላቸው። በጣም በጣም በጣም በጣም በቃ ከምላችሁ በላይ ሰዎች ላይ የሚሰሩት ግፍ፣ ግፍ እንዳይመስላቸው እግዚአብሔር፣ ቪዲዮውን አስገባላችኋለሁ በተለይ ማለት ነው እዚህ ኢማራት ውስጥ ያሉት ደላላዎች። እግዚአብሔር አባቴ ስፋ። እናንተ ግፋቸው ግፍ አይደለም፣ ግፋቸው ግፍ አይደለም። በኢየሱስ እኔ ሰው ልጅ ላይ እንደዚህ አይነት ግፍ ይደረጋል ብዬ አላስብም። ማርያምን እንደዚህ አይነት ግፍ ሰው ልጅ ላይ እኔ እንጃ።

እዚህ ነው። እግዚአብሔር ነው የምላቸው። በጣም የሚያሳዝነው በጣም ማለት ነው እና ያው ባለፈው ለታ እኔም እነሳ ሪጋ ገብቼ ነበረ ያው ቪዲዮ ምናምን ወጥቷል የእኔም አይቼዋለሁኝ። ግን በዩኒፎርም ምናምን ስለነበረ ሌላ ሰው ነው የምመስለው ያለ ፊሊተርም ስለነበረ ማለት ነው። ግን የእውነት ማለት ነው እግዚአብሔር ምስክሬ ነው የምላቸው እና በጣም ነው የሚያሳዝነው። እኔ ያቺ ልጅ ላይ እንደዚህ አይነት ነገር ባይሆን መልካም ነው። ግን በጣም ከምላችሁ በላይ በጣም ቴቤተኛ እኔ እዚህ ጋር ፎቶዋን አምጥቼ መለጠፍ አልፈልግም። ምክንያቱም እነሳራ ህግ የያዘው ነገር ስለሆነ ሁላችሁ ትምታ ቃላችሁ ማን እንደሆነች እና እዚህ ጋር አምጥቼ እኔ ቻናል ላይ መለጠፍ አልፈልግም። እግዚአብሔር ልቦና ይስጥሽ። መድኃኒዓለም ክርስቶስ ጌታ መድኃኒዓለም ክርስቶስ ልቦና ይስጥሽ፣ የምር ልቦና ይስጥሽ። እሱ እኔ እንጃ፣ እኔ ምንም ልል አልችልም። ሰው ልጅ እሆናለሁ አይደል? ትዕቢት በመጣች ዘንዳ ውርደት ይመጣል ይችላል ቅዱስ መጽሐፍ ለምሳሌ ላይ እንደዚህ የሚል ቃል አለ እና ሰው ልጅ መጥፋቱን አምኖ ህዝብ ፊት አልቅሶ ይቅርታ መጠየቅ ያን ያህል አይከብድም፣ ያን ያህል አይከብድም። በድ ያለው ይቅርታ ማለት ያን ያህል አይቀርም። ግን ትናንትና ሀቢባ ቤት ገብታ ምናምን አይቻት ነበረና፣ አቢባ ተዳኘን ሌሎች ሰዎች፣ እቺ ሚስ ሪሜምበር የምትባለው ማለት ነው። እግዚአብሔር ምስክር፣ እንዴት እንደም እናንተ እንናገራለን፣ አንፈርድም፣ ቆሎም እንበላለን፣ የተሰማንን እንናገራለን። ቆሎ እየበላንም የተሰማንን እናገራለን። ደግሞ ቆሎ ብቻ አይደለም፣ ቋንጣም እየበላም የተሰማንን እንናገራለን። የምታመጡቱን እናያለን።

ናት በቃ ሁሌ እየበላቸው እንትን የምትል ማለት ነው። እግዚአብሔርን አሁን አን አንቺ እንደ ሊያ ሆናለሁ ምናም ብለሽ ነው። መቼም የሊያ እግር ራሷ ቆሻሻ ማለት ነው። እግዚአብሔርን በጣም ነው የምትገርመው። ነሳሪ እና ማናት መሲ ላይ የነገሮችን የምትናገረው ማለት ነው። ሰው እየተበደለ ወንድማች ወንድምሽ እያለቀሰ እያለቀሰ ስንት ሰው ነው የተጎዳ። ማርያም ስንት አሁን እኔ ማለት ነው ቲክቶክ ላይ ገብቼ ነበረና ስንት ልጆች ናቸው ማለት ነው። ነሳሪ ጋር እኔም ተበልቻለሁ በሷ ያሉኝ፣ እግዚአብሔር ምስክር ስንት ልጆች እኔ እኔ ፈጣሪ ፈጣሪ ኢየሱስ ክርስቶስ አድነን አድነን ጌታን አድነን። እናቴ ትሙት፣ እኔ በህይወት እንደዚህ አይነት ነገር አይቼ አላውቅም። እዚህ ሚዲያ ላይ ራሱ እንደዚህ አይነት ነገር አይቼ አላውቅም። እንደው እግዚአብሔር እርዳሽ። እኔ ሌላ ምንም አልልሽም። እግዚአብሔር አምላክ ይርዳሽ። እግዚአብሔር እንደው በቃ ን ልብሽ ንጹህ ከሆነ እግዚአብሔር እርዳሽነት ከዚህ ነገር ውስጥ ታቃሽ። በጣም ብዙ ስህተቶች ይሰርተሻል። በጣም ማለት ነው። እኔ አይመለከተኝም። አይ ኖ ማለት እኔ ፎቶ ይዘቅዝቀሽ ለሰድቤንትች ያለሽ ምክንያቱም ብር እኔ ብር ተበልቻለሁ። አምሳ ሺህ ብር አንቺ ጋር አለኝ። ይሄ ግልጽ ነው። ምንም የማይካል ማለት ነው። እነሳሬ ህግ የያዘው ነገር ስለሆነ እኔ እንዲህ እንዲልል አንችልም። የእውነት ማርያምን እኔ እንጃ። እናንተ እኮ በጣም ትንሽ ሆሎር ነበራት። ሆሎ ስለበዛህ አይደለም ደካ ሁሉ ስለበዛ ዛ አይደለም። እግዚአብሔር አያሽ። እኮ ቅርብ ጊዜ አሁን በዚህ ግርግን ውስጥ እኮ ነው አያሽ ውስጥ አያሽ ፎሎርስ ይገባቸው ልጅ ይሄ ሁሉ ህዝብ ብኬስ ነው ይመጣ ኢየሱስ በጣም ነው የሚገርመው። ጌታም በጣም ነው የሚገርመው። እኔ እንጃ። እግዚአብሔር ይርዳሽ ለሁሉም፣ እግዚአብሔር ይርዳሽ። እኔ ሌላ ምንም አልልም። እኔ ማርያምን ነው የምላቸው። የምር እንደ ማንኛውም ኢትዮጵያዊ ማለት ነው። ልጆች አይቼዋለሁ ኮሜንት ላይ ምናምን ልጇ ሲሰደ ምናምን ምናምን፣ በጣም ያሳዝናል። በጣም ነው ልብ የሚሰብረው። ልጅሽ እግዚአብሔር ምስክር ነች። በጣም ነው ምታሳዝነ ልጅሽ በጣም አታሳዝን ማርያምን በጣም ማለት ነው። እኔ ከመጀመሪያው እኔ ጋርስ ያወሩ ሰዎች ነበሩ፣ እና በጣም እርጃ የምታሳዝነኝ ነው የምለው ሁሌም ማለት ነው እና እኔ እውነት ፈጣሪ ልቦና ይስጥሽ፣ እግዚአብሔር ልቦና ይስጥሽ፣ የተሰበረ ልብ ይስጥሽ። መዳን ያለ እውነት ዝቅ ብለን ሰው በድል ያለው የምንልበት ማለት ነው እና እዚህ ማራሴ ውስጥ ያለው ስቃይ ማለት ሳውዲ ውስጥም አለ ግን ኢማራት እንደዚህ እኔ እንጃ እኔ ኢማራት ላይ እንደዚህ ስቃይ ለብ አስቤ አላውቅም፣ ግን በጣም ብዙ ሰዎች ሴቶች ከኢትዮጵያ ይመጣሉ ይሰቃያሉ። ወንዶች 300 400 ሺህ ያጥሮ ይመጣሉ ይሰቃያሉ። እኔም ደላላዎች ግን ፈጣሪን አትፈሩ፣ እግዚአብሔርን አትፈሩ። በቃ ሆዳችሁ ብቻ ሌላው አይመለከታችሁ፣ ሌላው አይመለከታችሁም። አይደንቃችሁም? ምን ጉድ ናችሁ? ምን ጉድ ናችሁ? ምን ጉድ ናችሁ? እንደዚህም አይነት ቀን አለ እንግዲህ፣ እንደዚህ አይነት የምትዋረዱበት ቀን ማለት ነው። ይዘገያል እንጂ እንደዚህ እንደዚህ ቀን አለ። የእውነት እግዚአብሔር እንደው በቃ እኔ እናንተ ሆዳችሁን መሙላት ሆዳችሁን መሙላት ሆዳችሁን ብቻ ነው። ሀያ ሺ ሌላ ልጆች ናቸው ብር እዚህ ሀገር ላይ ማንን እንደ ምትገቡ ሚዲያ ቀርባ እንደዚህ በአጃዛ ቤቴ እውቁ በልታኛለች ብለው ትናገር ሰምታችኋል? እናንተ ምን ብላችሁን አታውቁት? ሰው ጋር እውቁ በምትገብ ብዙ ማርያምን ውስጥ ያላችሁ ማለት ነው። ማን ነው በዚህ ሰዓት የሚታመን ማነው? አንድ ከአንድ ፈጣሪ ውጭ ማንም የሚታመን ሰው የለም። በቃ እግዚአብሔርን እኔ ልጅ ማርያምን አንድ ቀን እንደዚህ ታደርገኛለች ብዬ አስቤያለሁ። አንድ ቀን ማለት ነው አንድ ቀን እድሜ ለነሳሪ እድሜ ሬጅስተር እድሜ ለእነ ተስፍሽ ማሪያምን እድሜ ለእነ ተስፍሽ አሁን መቶ ሺህ ትመልሶልኛል። አምሳ ሺህ ነው የቀረኝ እሷ ላይ ማለት እና እድሜ ለእነሱ ማለት ነው። እግዚአብሔርን እኔ እንጃ እንደዚህ አይነት ሰው አይቻለኝ። እኔ ማሪያምን በኢየሱስ ጭራሽ እንደዚህ አይነት ሆናት በያስብ ያላቀ ነው ራሷ እስከ ጥግረስ ተሳደብና ሰድቦኛል፣ እንዲህ ብሎኛል። እይ እይ፣ እግዚኦ፣ እግዚኦ፣ መሐረነ ክርስቶስ፣ እግዚኦ እግዚኦ እግዚአብሔርን እግዚኦ እናቴ ጥቁት እግዚኦ ነው የሚያስብለው። እግዚኦ ቴ ራሷ አጸያፊ፣ አጸያፊ የሆኑ ስድቦች ከሴት ልጅ የማይጠበቀውን ስድቦች እየተሳደበች ሰደቡኝ ትላለች ማለት ነው። እኔ እንኳን የመዓት ስድብ ስታወርድ ከነዘር ማንዘሬ ስትሰድበኝ አንድ ቀን አንቺ እንዲህ ነሽ የተናገረ ተለቀ፣ እንዲህ ነሽ የተናገረ ተለቀ እንዲህ ብስማ አራስ ሽናዳ ምጭ እና እነ ሳራ እነ መሲ እነ ማለት መሆነት ምናምን እግዚአብሔርን በጣም ጀግና ናቸው። ለወንድሞቻቸው ለእህቶቻቸው የቆሙ ጀግና ናቸው። ጌታም ጀግና ናቸው። ኦኬ ጀግና ናቸው። ሀቢባም እኮ ሀቢባ እኔ እንኳን ማለት ነው፣ ብሬ የተበላው ሴትዮ አዝኜልሻለሁ። ማርያምን የሚያውቁ ሰዎች አሉ በውስጥ ማለት ነው። ጌታ ነው። ማርያምን በጣም ልጆ ልጅች ታሳዝነኛለች። ከአንቺ በላይ ህፃን ልጇ ታሳዝነኛለች። ማርያምን ጻን ዲጂታል ሌላ ሌላ ነገር። እኔ በቃ እኔ እንጃ የእውነት እግዚአብሔር ነው የሚያውቀው። ልቤ እንደማንኛውም ኢትዮጵያ ላይ ታሳዝኝኛለሽ። ለሁሉም እግዚአብሔር እርዳሽ፣ እግዚአብሔር ከዚህ ጉድ ያውጣሽ። አሁንም ማለት ነው እሱ ይርዳሽ። ሰላማችሁ ይብዛልኝ ቤተሰቦቼ። ሰብስክራይብ ላይክ